ሰላሙ አለይኩም ወራህመቱላሂ ወበረካቱ እንደዚሁም ለክርስቲያን ወገኖቻችን ሰላም ለናንተ ይሄ ከታች የምትመለከቱት ቪዲዮ እጅግ በጣም የሚሰቀጥጥ በጣም የሚያሳዝን ነው እንግዲህ እንደምታዩት ላይቭ ላይኖች ብዙ ሰዎች እየተከታተሏት ነው ቁርአንን እየቀደደች ትጥላለች እንደዚሁም ደግሞ ሽንት ቤት ውስጥ ቁርአንን ይሄ የአላህን የተከበረ ያላህን ቃል ሽንት ቤት ውስጥ በመክተት የቁርአንን ክብር ለመንካት እና ለማጣጣል ትሞክራለች። ይሄ በጣም የሚያሳስብ እና በጣም የሚያስጨንቅ በጣም የሚያበሳጭ የሆነ ነገር ነው፣ ሙስሊሙ ማህበረሰብ የሚያስቆጣ ነው። እንደዚሁም ደግሞ በተመሳሳይ ደግሞ የመጽሐፍ ቅዱስን ደግሞ ሙስሊም ነኝ ብሎ እርግጠኛ ነኛው አስበው ነው ብዬ ነው የማስበው መጽሐፍ ቅዱስን እንደዚሁ ሽንት ቤት ውስጥ በመክተት እንደዚሁ የመጽሐፍ ቅዱስን ክብር ለመንካት የሞከረውን ግለሰብ እነዚህ ሁለቱም በእስልምና እይታ ሁለቱም መጽሐፍ የሴቷም፣ እንደዚሁም ደግሞ ይሄ ወንድም ሙስሊም ከሆነ ማለት ነው እስልምናን የሚወክል አይደለም፣ በጣም አስጸያፊ የሆነ ተግባር ነው እና በዚህ ጉዳይ ላይ የመጀመሪያው እንግዲህ የሃይማኖት ተቋማቶች ከፍተኛ እና በጣም አስቸኳይ የሆነ እርምጃ እንድትወስዱልን እንፈልጋለን። ይሄ ነገር ከጊዜ ወደ ጊዜ እየተባባሰ እየመጣ ነው እና ሃይማኖትን የማንቋሸሽ ሃይማኖትን የማኮሰስ ሃይማኖትን ዝቅ የማድረግ ይሄ በጣም እየበዛ የመጣ ነገር ነው እና እንደ መጅሊሳችንም አስቸኳይ የሆነ እርምጃ እንዲወሰድ እንፈልጋለን። እንደ ሃይማኖት ተቋማትም ደግሞ ልክ እንደዚህ ሁለቱም ላይ እርምጃ እንዲወሰድባቸው እንፈልጋለን። ምክንያቱም የሙስሊምም የሆነው አካል እስልምናን የሚወክል ስላልሆነ መጽሐፍ ቅዱስን የሰውን እምነት ማንቋሸሽ አላህ የከለከለው ነገር ስለሆነ ይቺም ደግሞ ወገናችንም ደግሞ እንደዚሁ አስፈላጊ የሆነና በጣም ምናልባት ለሌሎች መቀጫ ሊሆን የሚችል ቅጣት እንድትቀጣም እንፈልጋለን። በዚህ ጉዳይ ላይ ደግሞ መጅሊስ ያላሰለሰ ጥረት እንደሚያደርግ ተስፋ እናደርጋለን። ስለዚህ በጣም በጣም ወላሂ በጣም የሚያሳፍርና በጣም አንገት የሚያስተፋ ነገር ነው ሁለቱንም ምናልባት የሚኖሩበትን አድራሻ ያገኛችሁ ሰዎች ያላችሁ ሰዎች ኢንፎርም ለሚመለከተው አካል ኢንፎርም እያደረጋችሁ ለእኔም እዚህ በውስጥ መላክ ትችላላችሁ። ለሚመለከተው አካል እነዚህን ሰዎች አሳልፈን ለሕግ መስጠት አለብን። ሕግም ደግሞ አስፈላጊ የሆነውና ተገቢ የሆነ እርምጃ እንደሚወስድባቸው ተስፋ እናደርጋለን። ወሰላሙ አሌይኩም ወረህመቱላሂ ወበረካቱሁ።